በመጽሐፍ ቅዱስ ውስጥ በድንገት ብቅ የሚል ታላቁ አብርሃም እራሱ አስራት የሰጠው የዘር ሐረግ የሌለው የአባትና የእናት ነገር የማይነገርለት አንድ ሰው አለ። ስሙ መልከ ጼዴቅ ነው። ይህ ምስጢራዊ ሰው ማን ነው? ምንስ ያደርግ ነበር? ከኢየሱስ ክርስቶስ ጋር ያለው ትስስር ምንድን ነው? አብረንን እንመርምር። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። መልከ ጼዴቅ አጽማ አዳምን እንደ ታቦት አድርገው በህብስት በወይን መሥዋዕት ያቀርብ የነበር ደገኛ ካህን ነበር። ኖህ ከጥፋት ውሃ በኋላ ከመርከብ ሲወጣ ከዚህ ሁሉ ላዳነኝ ለእግዚአብሔር ምስጋና ይገባል ሲል አጽማ አዳምን እንደ ታቦት አድርገው መሥዋዕት ሰዋ። ከዚህ በኋላ ሴምን ጠርቶ አጽማ አዳምን ወስደህ እግዚአብሔር ወዳዘዘህ ቦታ አኑር ብሎታል። ሴምም ከካህን ወገን የተወለደውን መልከ ጼዴቅን ከእናት ከአባቱ አሰናብቶ አጽሙን አሸክሞ ይዞት ሄደ። መላእክት እየመሩ መስቀል ከሚተከልበት ቀራንዮ ያደረሱት። እዛም ሲደርስ ምድር ተከፈተችለት አጽማ አዳምን አግብቷ ኖረ። መልከ ጼዴቅም አጽማ አዳምን እንደ ታቦት አድርጎ አስራ ሁለት ድንጋዮችን በመትከል መስዋዕት ጾለት ያቀርብ ነበር። የሶሪያ ሰዎች በነገር ተከራክረው ወደሱ ሲሄዱ እውነት ይፈርድላቸው ስለነበር ንጉሰ ጽድቅ ሲሉት፣ ቢጣሉም ስለሚያስታርቃቸው ንጉሰ ሰላም ብለው ጠርተውታል። ክህነቱም ክሌው የሚበልጥ ደገኛ ክህነት ነበርና በስንዴና በወይን ሲያስታኩት ኑረዋል። ምግቡንም መላእክት ያመጡለት ነበር። የኖብና የምስር ንጉስ ልጅ ከሚሆን ከሴዱ ነገድ የወጣ ወይም የተወለደ መልከ ጼዴቅ ነው። ሴዱ በክናን የነገሰ ነው። እሱም ከጠንካሮቹ ነገድ ነው። እሱም ተዋጋቸውና ተገዙለት። በስደቱም ጊዜ በውስጧ ተቀመጠ። ከተማንም ሰርቶ በእሱ ስም ሳይዳ ብሎ ጠራት። እስከ ዛሬም ሳይዳ በመባል ትታወቃለች። የመድከ ጸሌቅ አባት ከሳይዳ የወጣ ነው። በኦሪት ዘፍጥረት ምዕራፍ 14 ላይ እንደምናነበው አምስቱ ነገስተ ሶዶም ወገሞራ ለአራቱ ነገሥተ ኮሎዶጎሞሮን 12 ዓመት ገብረው በ13ኛው ዓመት አንገብርን በማለታቸው በአዘግተ ኤሌቅ በተዋጉ ጊዜ አራቱ ነገሥተ ኮሎዶጎሞሮን ድል አድርገው ሎጥን ከዚህ አግኝተው ማርከውታል። አብርሃምም ይህን ሰምቶ ከቤተሰቦቹ 318 ሰዎችን ይዞ ሄዶ ነገሥተው ከሎዶጎሞሮን ድል ነስቶ የተማረከ ወንድሙን ሎጥን መልሶታል። ይህም ምሳሌ ነው። አብርሃም የጌታ፣ ሎጥ የሃይማኖት፣ 318ቱ የ318 ሊቃውንት፣ አራቱ ነገስት ኮሎዶጎሞር የመናፍቃን፣ አምስቱ ነገስተ ሶዶም የምእመናን ምሳሌ። አብርሃም 318 ሰውን ይዞ አሕዛብ እንድልነስቶ ሎጥን እንደመለሰ ጌታን በ318 ሊቃውንት አድሮ ሃይማኖትን የመመለሱ ምሳሌ ነው። ከዚህ በኋላ አብርሃም ደስ ብሎት ለአዳምና ለልጆቹ የድህነት ተስፋን የሰጠ አምላክን በአይነ ስጋ ለማየት ተመኝቶ ልጅን፣ በዘመኔ ትልከዋለህ ወይስ ዕለቱን ታሳየኛለህ? አለው። ጌታም ያችን ዕለት የማሳየህ አይደለም ምሳሌዋን እንጂ ዮርዳኖስን ተሻግረህ መልከ ጼዴቅን ታገኘዋለህ ብሎ ምሳሌውን ጠቆመው። አብርሃምም ዮርዳኖስን ተሻግሮ ሲሄድ ታላቅ ግርማ የነበረውን መልከ ጼዴቅን አይቶ ደነገጠ። መልከ ጼዴቅም አብርሃምን፣ አትፍራ፣ አንተ ወደ ዮርዳኖስ እንድትሻገር ያዘዘህ እግዚአብሔር እኔን ኅብስተ አኮቴት ጽዋ በረከት ይዤ ወደ ዮርዳኖስ እንድመጣ ለአንተ እንድሰጥህ አዞይ ነው በማለት ከያዘው ህብስትና ወይን ለአብርሃም ሰጥቶ ባርኮታል። አብርሃምም ከያዘው ሁሉ አስራት ሰጠው። አብርሃምም በኋላ ዘመን አካላዊ ቃል ከቅድስ ድንግል ማርያም ተወልዶ ስጋው ደግሞ በህብስት በወይን የሚሰጥ መሆኑን በማወቁ እጅግ ተደስቷል። የሳሌም ንጉሥና የልውል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከሱ ጋር ተገናኝቶ ባረከው። ለሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው። ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት፣ የትውልድም ቁጥር የሉትም። ለዘመኑም ጥንት፣ ለህይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይለዋል። ካህኑ መልከ ጼዴቅ በስንዴና በወይን ያስታኩት እንደነበር ሊቀ ካህን ጌታም ስጋወ ደሞን በስንዴና በወይን ሰጥቶናል። መልከ ጼዴቅ ሹመትን ከእግዚአብሔር ተሹሟል እንጂ ከገሌ ተሾመ እንዳይባል፣ ሊቀ ካህናት ጌታም ስልጣኑ የባህሪ ነው እንጂ ከሌላ የተሰጠው አይደለምና። መልከ ጼዴቅ አባትና እናት ቢኖሩትም በሌዋውያን መጽሐፍ የአባቱና የእናቱ ነገር እንዳልተጻፈ፣ ኢየሱስ ክርስቶስ ግን በእውነት ለቀዳማዊ ልደቱ እናት ለድህረ ልደቱ አባት የለውምና። መልከ ጼዴቅ ምንም መነሻና መድረሻ ቢኖረውም ቅሉ ለዘመኑ ጥንት ለአነዋወሩ ፍጻሜ ያለው ብሎ የጻፈለት የሌዋውያን መጽሐፍ እንደሌለ ኢየሱስ ክርስቶስ ግን አማን በአማን ለዘመኑ ጥንት ለአነዋወሩ ፍጻሜ የሌለው ቅድማ ዓለም የነበረ አሁንም ያለ ዓለምን ማሳልፎ የሚኖር ነውና፣ አብርሃም ለመልከ ጼዴቅ ከአስር አንድ እንደሰጠው ምእመናን ዘወትር አስራተ ጾም አስራተ ጾሎታቸውን ለጌታ ይሰጣሉና፣ መልከ ጼዴቅ የስሙ ትርጓሜ የእውነት ንጉስ እንደሆነ ኢየሱስ ክርስቶስም ለመንግስቱ ፍጻሜ የሌለው ንጉሰ ነገሥት ነውና፣ መልከ ጼዴቅ የሰላም ንጉስ ተብሎ እንደተጠራ ጌታን በከበረ ደሙ ፈሳሽነት ለሁሉም ሰላምን ያደለ ነውና ተመስሎበታል። የመልከ ጼዴቅም ክህነት እንደ ኢየሱስ ክርስቶስ ክህነት ፍጹም አልሆነም። መልከ ጼዴቅ አብርሃምን እንደባረከው ክርስቶስ ደቀ መዛሙርቱን ባረካቸው። መልከ ጼዴቅ ከአብርሃም ከአስር አንድ እንደተቀበለ ክርስቶስም ከሰባት ሰገል እጅ መንሻ ተቀበለ። መልከ ጼዴቅ በወሪት መጽሐፍ የእግዚአብሔር ካህን ተብሎ እንደተጠራ ክርስቶስም በጳውሎስ አንደበት ሊቀ ካህን ተባለ። መልከ ጼዴቅ የሳሌም ንጉሥ እንደተባለ ክርስቶስም የእስራኤል ንጉሥ ተባለ። ሚኪያስ የኤፍራታ ምድር የሆንሽ አንቺ ቤተልሔም ከይሁዳ መሳፍንት አታንሽም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ብሎ ተናግሯልና ኢትዮጵያዊው ሊቅ አርከስሎስ በአርቄው ላይ በደመና የተመሰለች የድንግልን ስጋ ተዋህዶ ለመጣው ስጋው ቃል ምሳሌው ለሆነ ለመልከ ጼዴቅ ሰላምታ ይገባል። ጠቢባን ስራውን እንደጻፉ የአባታችን አዳም የስጋው ማረፊያ በታነጸች ይህ ካህን ለዘውትር ይቀመጣል በማለት ድንቅ ውዳሴውን ያቀርብለታል። ታላላቅ ሊቃውንት ሕገ ኦሪት ሳይሰራ ገና በሕገ ልቦና አበ ብዙኃን አብርሃምን የባረከው የወልደ እግዚአብሔር ምሳሌ የሆነውን መልከ ጼዴቅን ከነገደ ሴም ሳይሆን ከነገደ ካም በመሆኑ የእሱ ምርስት አህጉራችን አፍሪካና የእሱ ምርስት አህጉራችን አፍሪካና ምስርን፣ ኖባን አንድ አድርጋ የገዛች ኢትዮጵያ ናት ና ታላቁ ሀገራችን ኢትዮጵያ ሕገ ኦሪት ለእስራኤል ሳይሰራ በሕገ ልቦና አምላኳ እግዚአብሔርን በመልከ ጼዴቅ በኩል ስታመልክ የኖረች ናት ይላሉ። ካም የነበረበት ከአምላካችን ከክርስቶስ ልደት በፊት 3244 ዓ ም ሲሆን አሁን እስካለንበት ዓመታት ድረስ ሳይቋረጥ በሦስቱ ኪዳናት በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል አምላኳን ፈጣሪዋን ልዑል እግዚአብሔርን ስታመልክ ኖራለች። እስከ ዕለተ ምጻትም ንጹሕ ምስጋናዋን ለፈጣሪዋ ለክርስቶስ ታቀርባለች። የመልከ ጼዴቅ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን።